ሰላም አለይኩም ወረሐመቱላሂ ወበረካቱ። ተመልካቾች እንደምናችሁ ደህና ናቸው ወይ? እኔ ደህና ነኝ፣ አልሐምዱ ሊላህ። ዛሬ ዶሮ በድንች ልሰራ ነው። ይህው ዶሮ አለኝ፣ የተዘጋጀ ድንች፣ ሽንኩርት፣ የተፈጨ ቲማቲም፣ ነጭ ሽንኩርትና ዝንጅብል፣ ሩዝ አለኝ እዚህ፣ ዘይት፣ ጨው፣ ማጂ፣ አተር፣ ካሮት፣ በርበሬ፣ ከሙን፣ ፍልፍል አስዋድ፣ የተፈጨ ድንብላል። እነዚህ ናቸው። አብረን እንስራ። የው፣ ተመልካቾች ሽንኩርት ጨምር፣ ያለው ሽንኩርቱ እንደዚህ ይብሳል። የው፣ ተመልካቾች ሽንኩርታችን እንደዚህ ተቁላልተዋል። አሁን ብስሚላ፣ ዘይት ጨምራለሁኝ። ብስሚላ ተመልካቾች የነጭ ሽንኩርትና ዝንጅብል ቅመሞቹን በርበሪም ሁሉ ነገር አለው። አንድ ላይ የው ቲማቲም እየተቆላላ ነው። ዶሮው እንደዚህ ጨምረዋለሁ። ብስሚላ ትንሽ በሰል ይበል። እናገላብጠዋለን። ተመልካቾች ወጣች እንደዚህ እየደረሰው ነው። ትንሽ አሁን የመነስነሻ ቅመም እንደዚህ ጨምራለሁ። መሻላ አሁን ይበቃዋል። እንግዲህ ሁሉ ነገር ተስተካክለዋል። ገበታ ላይ እንገናኝ። ተመልካቾች ሩዝ ልሰራ ነው። ነጭ ሽንኩርት አርጌ ያለው አሁን አተርና ካሮቱን ለዚህ በኋላ ሩዙን፣ ብስሚላ ኒሄው ተመልካቾች፣ ዶራችን እንደዚህ እየበሰለ ነው። መሻላ ያው ድንቹንም ጨመርኩኝ። አሁን ውሃ ጨምርበታለሁ፣ ትንሽ ተመልካቾች፣ ዶሮ በድንች እንደዚህ ሰርተናል። በጣም ነው የሚጣፍጠው። እናንተም ሰርታችሁ ሞክሩት። ስራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። ኢንሻላህ በሌላ ቪዲዮ እስከምንገናኝ ነው።